ሶሪያ ጣጣዋ አላበቃም። የበሽር አላሳድ መንግሥት በነበረበትም ወቅት በርካታ የውጭ አገራዊ ፍላጎት ያላቸው ሀገሮች ተቀራምተዋት በሶሪያ የጦር ሜዳ የሚፋጩባት ምድር ነበረች። አሁን የበሽር አላሳድ መንግሥት ተወግዶ ቀደም ሲል የሶሪያ አማጺ ቡድን የነበሩትና መንግሥትን ሲወጉ የነበሩት ኃይሎች አማጺያንና አንጃዎች ወደ ሥልጣን ከመጡም በኋላ የሶሪያ ፖለቲካዊ የደህንነትና የጸጥታ መመሰቃቀል ተባብሶ እንደቀጠለበት ነው የሚወራው። ቀድሞ የተቀበረው ፈንጂ እየቆየ መፈንዳት ጀምሯል። የመጀመሪያው ዙር የሁለቱ ሀገሮች አንካራና ቴልአቪቭ አዘርባጃን ውስጥ እንዴት ግጭት አስወግደው በሶሪያ ድንበር ውስጥ ሀገራዊ ጥቅሞቻቸውን እንደሚያስጠብቁ ውይይት አድርገዋል። በሰው ሀገር ሀገረ መንግሥት በደቀቀባትና በላሸቀባት ሶሪያ የተርኬና የእስራኤል ወታደራዊ ኃይሎች የማይፈለጉ ግጭቶችና ጦርነቶችን የማስወገድ ስልት ነድፏል። ከግጭት የጸዳ ግንኙነትና አሰራር በመከተል የሶሪያን ብሔራዊ ሀብት ሳይተነኳኮሉ ለመጠቀምና ሀገራዊ ፍላጎቶቻቸውን ለማርካት የሚችሉበት የሰንሰለትን መንገድ ለመንደፍና ለማጥበቅ ደግሞ አሁን እንደገና ተገናኝተዋል። ታዛቢዎች ሀገር ሀገር ካልሆነና እንደ ሀገር ካልቆመ የአንድ ሀገር ሕዝቦች በእርስ በርስ ግጭትና ጦርነት እርስ በርሳቸው ከተደካከሙና ሀገራዊ ቀዳዳና ገበናቸው በተገለበ ቁጥር የሚሆነው ይኸው ነው ይላሉ። ሶሪያ ለ13 ዓመታት የዘለቀ የእርስ በርስ ጦርነት ውስጥ ኖራለች። ወይም መኖር አይደለም፣ ሞታለች፣ ደክማለች። እንደ ሀገር ወደ መሟሸሽ ደረጃ ውስጥ ገብታለች። ከሩቅና ከቅርብ ከዓለም አቀፍና ከቀጠናው በሶሪያ ላይ ፍላጎት ያላቸው ኃይሎች ከሩቅና ከቅርብ ተጠራርተው ሶሪያን ተቀራምተዋት ቆይተዋል። አንዱ የሶሪያ አንጃ ወይም አማጺ ለአንዱ የውጭ ኃይል የጦር ሰፈር ይሰጣል፣ ሌላው አንጃ ለጎረቤት ወይም ለምዕራባውያን ኃይሎች ይሸጣታል። እንዲህ እንዲህ እያለ ሶሪያ ስሟ ብቻ ሲቀር የሀገርነቷ ሕልውና ጥያቄ ውስጥ ገብቶ ቆይቷል። ባለፈው ዓመት መገባደጃ ላይ የአላሳድ መንግሥት ሲወድቅና በመሐመድ አልሻራ የሚመሩት አማጽያን ወደ ሥልጣን ሲመጡ ሶሪያ እፎይ ልትል ነው ተብሎ ነበር። አልሆነም። በድኅረ አላሳድ ሶሪያ እስራኤልና ቱርክ በሀገሪቱ ውስጥ ባላቸው ይዞታና ሀብት እንዲሁም ባላቸው ሀገራዊ የተናጠል ፍላጎት ሲፎካከሩ ቆይተዋል፤ ብሎም ወደ ግጭት አምርተዋል። የሶሪያ ውጭ ጉዳይ ሚኒስቴር እንዳስታወቀው እስራኤል የሶሪያን የአየር የጦር ሰፈር በቦምብ ደብድባለች። ይሄ ደግሞ አንካራን አላስደሰታትም። ተርኬ የሶሪያን የአየር የጦር ሰፈር በአካባቢው ተጽዕኗዋን ለማጠናከርና ለማራዘም ብሎም የኩርድ አማጽያንን ለመ ለመቆጣጠር ስትጠቀምበት ቆይታለች። እስራኤል በተጨማሪም የበሸር አል አሳድን መንግሥት የተካው የሶሪያ አማጺ ቡድን እንደ ቀድሞው ሁሉ መንግሥትም ቢሆን አክራሪነቱን አይተወውም ስትል ትሰጋለች። ስለዚህ ከሶሪያ ጋር በምትዋሰንበት በድንበሯ ዙሪያ ሰፊ የሶሪያን አካባቢ በመቆጣጠር ነፃ የጦር ቀጠና መመስረት ትፈልጋለች። በተርኬ መንግሥት ወታደራዊ ኃይል እየተደገፉ አሁን ለስልጣን የበቁ ናቸው የሚባሉትን አማጽያን ያሁኑ የሶሪያ መንግሥት ከአንካራ ጋር በመተባበር ተርኬ በሶሪያ ውስጥ ቁልፍ የፖለቲካ ተዋናይ እየሆነች መምጣቷና ጦሯ በስፋትና በምልዓት እየተቆጣጠረ መምጣቱም እስራኤልን ስጋት ውስጥ ከቷታል። ጠቅላይ ሚኒስትር ቤንያሚን ኔተንያሁ እንዳሉት በሶሪያ የሚገኘውን እጅግ እየተስፋፋ የመጣው የቱርክ ወታደራዊ ጣቢያ ለእስራኤል ከፍተኛ ስጋት ደቅኗል። ተጨማሪ ወታደራዊ እርምጃ ልንወስድበት እንችላለን ሲሉ ዝተዋል። በ13ቱ ዓመታት የእርስ በርስ ጦርነት ወቅት የተለያዩ የሶሪያ አንጃና አማጺ ስብስብ የሆነውና በተርኬ የሚደገፈው የአሁኑ የሶሪያ አዲሱ መንግሥት የጸረ ሽብር ጥቃት ጥምረትን ጨምሮ በበርካታ ጉዳዮች ላይ ከአንካራ ጋር ኅብረት መፍጠሩ ለቴል አቪቭ ጥሩ ስሜት የሰጣት አይመስልም። እስራኤል በስጋት መሸበቧን ተከትሎ ባደረገችው የሶሪያ የአየር ኃይል የጦር ሰፈር ጥቃት የሶሪያ መንግሥት ጦርና የቱርክን ጥቅሞችና ወታደሮች ላይ ጉዳት አደርሳለች። አሁን እርስ በርስ ሳንዋጋ በሶሪያ ሀገራዊ ጥቅሞቻችንን አቻችለን እናስጠብቅ ተባብለዋል። አንካራና ቴልአቪቭ በአንድ ወቅት የቀጠናው ዋነኛ አጋርና ተባባሪ የነበሩት የተርኬና የእስራኤል ግንኙነት ለረጅም ጊዜ ሻክሮ የቆየ ሲሆን እስራኤል በሐማስ ላይ አውዳሚ የጦር ኃይል ጥቃት ከፈጸመች በኋላ ደግሞ የባሰ ግንኙነታቸው ተበላሽቶ ቆይቷል። የቱርክ ፕሬዝዳንት ረሲፕ ጣይፕ ኤርዶሃን የእስራኤልን ድብደባ በተመለከተ በከፍተኛ ደረጃ አውጋዥና ነቃፊ ሆነ ወጥተዋል። ጉዳዩ የእስራኤልን ባለሥልጣናት በወቅቱ አስቆጥቷል። ጠቅላይ ሚኒስትር ቤንያሚን ነትንያሁ እስራኤልን በጠላትነት የሚፈርጁ ሀገራት ባሏቸው ሶሪያና ተርኬ ላይ የወዳጃቸውን የፕሬዝደንት ዶናልድ ትራምፕን ድጋፍ ለማግኘት የሞከሩ ቢሆንም ጦርነትን በውጭ ፖሊሲያቸው የማይፈልጉት ፕሬዚደንት ትራምፕ ግን የባሰ ተርኪየን የሶሪያን አዲሱን መንግስት በማቋቋምና ሰላምና ጸጥታ እንዲሰፍን በመስራቷ እንዲሁም የጸረ ሽብርተኝነት ጥምረት በመመስረታቸው ኤርዶሃንን አሞካሽቷል። ከትራምፕ ፊት ያጣችው እስራኤል ከቱርክ ጋር በሶሪያ ምድር ላለመጋጨት አሁን ውይይት መቀመጥ ነበረባት። ማዕከላዊ መንግስቱ መላዋን ሶሪያን ለመቆጣጠር እንዲችል ተርኬ የራሷን ሀገራዊ ፍላጎት ደርባ ልትፈጽም መሞከሯን ግን በርካታ ሶሪያን የተቀራመቱ የውጭ ኃይሎች የወደዱት አይመስልም። በቅርቡ የሶሪያ የሽግግር መንግሥት በኩርድ አምባጺያን ከሚመራው የሶሪያ ዲሞክራሲያዊ ኃይል ጋር የሶሪያ መንግስት ወታደራዊ ኃይል በመሆን ለመዋሃድ ያደረጉት ስምምነት ሶሪያን ሀገር ለማድረግ ሀገር ለመገንባት እንደ አንድ ትልቅ እርምጃ ተወስዶላቸዋል። ታዛቢዎች ሶሪያ ለረጅም ጊዜ በቆየ የእርስ በርስ ጦርነት ውስጥ መቆየቷና ይህንኑ ተከትሎ ማዕከላዊ መንግስት ማጣቷና መማሸሿ ለተለያዩ ዓለም አቀፋዊና ቀጠናዊ ኃይሎችና ፍላጎቶች እንዳጋለጣት ሶሪያውያን መረዳት መጀመራቸውን ያሳያል ብለዋል። ዘላቂነቱ ካማረ